ገና ደግሞ አሉ፣ ሌሎችም አሉ። ኢንሻአላህ አንድ ላይ ደግሞ ጀማ እንሰራለን። ማለት እንኳን ደስ ስራ እንግዲህ ማለት ነው። ዛሬ ነው ዛሬ ነገር እናሳየችኋለን መጠይቅ ማለት ነው። ጊዜ በጣም ደስ ይላል። ማሻላህ ካለው ከድሮ አንጻር በጣም ደስ ይላል። ያው ለውጥ ላይ ናት። ጊዜ ሀገራችን እንደምስል አድርገን ስለምናስብ ላይ ስንወት ማሻላህ ለውጥ ላይ ናት። እንግዲህ እንደምታዋት ተስፋ አትቁረጡ ልጆች ማለት ነው ያው ዋፈካ ያለች ናት ሀገራችን። በዛ አካባቢ በምታዩት እንግዲህ ሰፈራችሁም ያለ እንግዲህ ያው ታቦታላችሁ እንግዲህ መካነ ሰላም ያላት ልጆች እንግዲህ ዛሬ እኔና ሰ በአንድ ላይ ከች ብለናል። ሰፊዬ ስላገኘሁት ደስ ይለኛል። እንግዲህ ሁላችሁም ደግሞ የተው በርም ካላችሁ ደግሞ አለን በሉን ማለት ነው።

የረስታች ኋትም የት ነሽ ፍታች ብላችሁ ት ግ እርክተኛ ስርትዋት መስን ልጣች ንክጥናሚክጠኛ ነ ሮሊንኳት ቀንጥላቸኋለ በነቻናል ስለሆን ሰብስክራይብ፣ ላይክ፣ ሸር አድርጉት። እንደዚህ ደግሞ ወደ ስራ አላማ አስገቧት። ብዙም ጊዜ ኢትዮጵያ ስንመጣ ይሄንን እንስራ እንልና ምን በቃ ተስፋ እንቆርጣለን። ለምን እንደምንጠብቀው ስለማናገኝ ነው። ደግሞ ሰላም ብቻ ነው እንጂ የቸገረን ብዙ ነገር አሪፍ ነው። ኑሮ ተወዷል ምናምን እንደምትሉ ደግሞ አልተወደለበት እንደዛ አሪፍ ላይ ነው። ሰላም ብቻ ነው ሰላም ስላልሆነ ነው እንጂ ኑሮ አሪፍ ነው። ላችኋል ላችኋለ ወደችዬ በቀጣይ በሳሪቻ ናስተ የምንገናኝ ሰላም አሪፍ